መቁረጥ እንግዲህ ለብዙዎቻችን አዲስ የሆነ ርዕስ አይደለም። ለማንም ሰው ለአቅማ ሔዋን እና ለአቅማ አዳም የደረሰ ሰው ሁሉ በዚህ ምድር ላይ ሪጋርድለስ ኦፍ ዌር ማለት ነው የትም ሀገር ለኖር ምንም አይነት ሰው ይሁን በኢኮኖሚ፣ በትምህርት ሆን በዘር ይሁን ምንም አይነት ሰው በሃይማኖት ደረጃ ምንም አይነት ሃይማኖት ውስጥም ይሁን በህይወቱ ተስፋ በመቁረጥ ውስጥ በአንድ ወይም በሌላ መንገድ በተስፋ መቁረጥ ያላለፈ ሰው በዚህ ምድር ላይ የለም። ሰው ኢኮኖሚው ተስፋ ያስቆርጠዋል፣ ጤናው ተስፋ ያስቆርጠዋል፣ የቤተሰብ ሁኔታ፣ የትዳር ሁኔታ፣ የልጅ ሁኔታ፣ የትምህርት ቤት ሁኔታ፣ የስራ ሁኔታ፣ ፖለቲካው፣ ሀገሩ፣ ምን ብዬ ልንገራቸው? ከሰዎች ጋር ያለን ሪሌሽንሽፕ፣ ሰዎች ከራሳቸው ጋር እንኳን በራሳቸው እንኳ ተስፋ ይቆርጣሉ። እራሱን መቀበል የሚያቅተው ሰው ሰው አለ በሕይወታችን የደረሱ የተለያዩ ውድቀቶች፣ ሞክረናቸው ያጣናቸው ነገሮች፣ ብዙ ነገሮች ሰውን ወደ ተስፋ መቁረጥ ውስጥ ይከታሉ። ይሄ ደግሞ ይህንን ትሬን ያላደረገ ኤክስፒሪየንስ ያላደረገ ያልሞከረ ሰው በዚህ ምድር ላይ የለም። አይነቱ ይለያይ እንጂ አንዳንዱ ተስፋ ቆርጦ ተስፋ መቁረጡን በዛው ተቀብሎ በዛው ቀርቷል። ተስፋ ቆርጦ ምንም ነገር ሳይሞክር ይቀራል። ሌላኛው ደግሞ ተስፋ መቁረጡን እምቢ ብለው አልቀበልም ብሎ እንደገና ይሞክራል። ምሳሌ ላይ የምንመለከተው ይሄ ነው። ሰው በተለያየ መንገድ ተስፋ ይቆርጣል። ተስፋ መቁረጥ ማለት በራሱ ምን ማለት ነው? ተስፋ መቁረጥ ማለት በአጭር አማርኛ ነገሩ ያጋጠመን ነገር ከኛ አቅም በላይ ሆነ ማለት ነው በአጭር ቋንቋ። ተስፋ ቆረጠ ሲባል አንድ ሰው ያ የገጠመው ነገር ከእሱ አቅም በላይ ሆነ፣ እንዳሰበው ሊሄድለት አልቻለም፣ እንዳሰበችው ሊሄድላት አልቻለም፣ ያ ነገር ማለት ነው። እንግዲህ ስለ ተስፋ መቁረጥ ስንናገር ተስፋ መቁረጥ የአእምሮ ሕመም ነው ወይ ወደሚለው እንሄዳለን። መልሱ የአእምሮ ሕመም በራሱ ተስፋ መቁረጥ ወይም ሆፕለስነስ የተባለ የአእምሮ ህመም የለም። ነገር ግን የሁሉም ማለት እችላለሁ የሁሉም የአእምሮ ህመሞች ዲፕሬሽን፣ አንዛይቲ፣ ፐርሶናሊቲ ዲስኦርደር፣ ባይፖላር፣ ስኪዞፍሬኒያ እና ምን ብዬ ልጥቀስላችሁ፣ ብዙ ናቸው። በብዙ መቶና ሺህ የሚቆጠሩ ፐርሶናሊቲ ዲስኦርደሮች አሉ። ሜንታል ሄልዝ ሺዎች አሉ እነዛ ሁሉ በአንድነት የሚጋሩት አንድ ነገር ቢኖር በብዛት በትምህርትም እንዳየሁት ከስራ ጋር በተያያዘ እንዳየሁት ተስፋ መቁረጥን ነው። በብዛት ተስፋ መቁረጥ በህይወታቸው እነዚህ ሰዎች ይኖራል ማለት ነው። ምልክት ነው። በቃ ልክ ሰዎች ተስፋ መቁረጥ ውስጥ ያስገባቸዋል፣ የአእምሮ ችግር ሲገጥማቸው ወይንም ደግሞ ተስፋ መቁረጡ ወደዛ ይመራቸዋል ማለት ነው። በጊዜ ካልተገታ ተስፋ መቁረጥ አንድ ነገር ካልተደረገበት እየመራ እየመራ በብዛት ለምሳሌ ዲፕሬሽን ወይንም ይሄ ድብርት የምንለው የአእምሮ ህመም ብዙ ጊዜ ቀስ ብሎ የሚጀምረው ተስፋ ከመቁረጥ ነው። ሰዎች ተስፋ ይቆርጣሉ፣ ነገሩ ከአቅማቸው በላይ ይሆናል። ከዛ በኋላ መፍትሄ ካልተገኘለት፣ በጊዜ ካልነቁ ሰዎቹ እርዳታ ካላገኙ ተስፋቸው ካልተመለሰ ቀስ እያለ ልክ እንደ ቁልቁለት መንገድ ወደ ዲፕሬሽን ይመራቸዋል ማለት ነው። እና አሁን ብዙ በብሬን ስካኖች አሉ። ለምሳሌ የተለያዩ ብሬን ስካኖች ተስፋ ያላቸው ሰዎች እና ተስፋ የቆረጡ ሰዎች መካከል የተደረጉ የአይምሮ ብሬን ስካኖች የሚያሳዩት ተስፋ የቆረጡ ሰዎች በብሬናቸው ላይ ብዙ አክቲቪቲ አይታይም፣ የተነቃቃ አይደለም። ተስፋ ያላቸው ሰዎች ደግሞ ብሬን አክቲቪቲያቸው የተነቃቃ ነው። ብዙ ብሬን ስካን ተደርጎ ይሄ ታይቷል። ደግሞ ተስፋ ሰዎች ሲቆርጡ ተስፋ የቆረጡ ሰዎች የተለያየ ተስፋ መቁረጣቸው በሰውነታቸው ላይ በብሬናቸው በአይምሯቸው ላይ ብቻ ሳይሆን በተለያየ የተለያየ የሰውነት አካላቸው ላይ ሲስተማቸው ላይ እንዲያውም ኢፌክት ያመጣል። ለምሳሌ ብለድ ፕሬሸራቸው ይጨምራል ሰዎች ተስፋ ሲቆርጡ ምክንያቱም ልባቸው ስራ ይበዛበታል። አተነፋፈሳቸው ይጨምራል። ብሬዚንጋቸው ሀይ ነው። ሰውነታቸው ይደክማቸዋል። ድክም ተስፋ የቆረጠ ሰው በተለያየ ምክንያት ተስፋ የቆረጠ ሰው በቀላሉ ነው ድክም የሚለው። ሌላው ደግሞ ብስጩ ናቸው፣ በጣም ብስጩ ናቸው። ተስፋ ካስቆረጣቸው ነገር ጋር ባልተያያዘ ሁኔታ እንኳን ይናደዳል። ያልተያዘ ነገሩ ከእሱ ጋር እንኳ የተያያዘ አይደለም። በቀላሉ ተናዳጅ ተቆጪ ናቸው። ምክንያቱም እዚያ ቁስል ስላላቸው ሁሉ ነገር በቃ ቁስላቸው የሚነካ ነው የሚመስላቸው። ነጭናቾች ነው የሚሆኑት። ሌላው እንቅልፍ አይኖራቸውም። ሲገላበጡ ነው። አልጋ ላይ ሊተኙ ይችላሉ። አይናቸውን ላይጨፍኑም፣ ሊጨፍኑም ይችላሉ። እንቅልፍ ግን አይኖርም። ሰው ምን ያጠቃቸው? የእንቅልፍ እጦት የእንቅልፍ እጦት ደግሞ በራሱ ሌላ ደግሞ ቅድም እንዳልኳቸው እንግዲህ ወደ ዲፕሬሽን ደረጃ እየመራቸው ይሄዳል ማለት ነው። ምክንያቱም እንቅልፍ ሲታጣ አእምሮ ራሱ እየደከመ ይመጣል። ልክ ኦን ተደርጎ እንደተቀመጠ ስልክ ማለት ነው። ኦን ተደርጎ የተቀመጠ ስልክ ባትሪው እየደከመ ነው ይሄድ ካልጠፋ እንደዛ ይሆናል አእምሯቸው። ሌላው አፕታይትም አይኖራቸውም ሰው ተስፋ ሲቆርጥ ሁለት አይነት ነው። በእርግጥ በዚህ ላይ በአፕታይት ላይ አንዳንዶቹ አፕታይቶቹ ሊጨምር ይችላል። ምክንያቱም ካሎሪ ወይም ኢነርጂ የሚያገኙት ከዛ ብቻ ነው። ሌላ የስቶርድ የሆነ ኢነርጂ አይኖራቸውም ድክም ስለሚላቸው። ስለዚህ ልክ እንደ በባትሪ እንደሚሰራ አይነት ሰው በቃ በጣም ቶሎ ቶሎ የሚበላሉ። አንዳንዶች ደግሞ ጭራሽ አፕታይት አይኖራቸውም። ወዳቸው ነው ሊያማቸው ይችላል። የሚዩኒቲያቸው ራሱ የሰውነት በሽታ የመከላከል አቅማቸው ራሱ ይወርዳል። ሰዎች ወክለ ሲሆኑ፣ ስለዚህ ተስፋ መቁረጥ ማይነካው ማይነካው ክፍላችን የለም። ከሰው ጋር ያለን ሪሌሽን ይበላሻል። ቀድም እንዳልኳችሁ ነጭናጫ እንሆናለን በሁሉ ነገር። ስራ መስራት ያስጠላችኋል። ትምህርት መማር ያስጠላችኋል፣ ተማሪ ከሆኑ። ከሰው ጋር ሁሉ ነገር ነው የሚነካው ማለት ነው። ተስፋ መቁረጥ የማይነካው ቦዲ ፓርት የለም። የሰውነታችንም ከሰው ጋርም በራሳችን ከሌላውም በአይምሯም ጭንቀት ውስጥ ይከተናል። ብዙ ነገር ያደርጋል ተስፋ መቁረጥ ማለት ነው። ሰው በተለያየ መንገድ ተስፋ ሊቆርጥ ይችላል። ቅድም እንዳልኳቸው ስራ ፈልጎ ፈልጎ ፈልጎ ሲያጣ በቃ ምን ይላል? በቃ እኔ አልችልም ማለት ነው። እኔ አልችልም ማለት ነው። ለምሳሌ ሌላው ደግሞ ሪሌሽንሽፕ አንድ ወንድ ወይም አንድ ሴት አንድ ሁለት ጊዜ ሪሌሽንሽፕ ፌል ሲያደርግባቸው ኦኬ፣ በቃ ወይ ቆንጆ ባልሆን ነው እኔ የሚፈልገኝ አይኖርም ማለት ነው። ተስፋ ይቆርጣሉ። እንዲያውም ብዙ ጊዜ እኔ ጋ ካውንስሊንግ ሁሉ ይመጡና በቃ ከዚህ በኋላ የሚፈልጋቸው ሰው እንዳለ ሁሉ አይቀበሉም። በቃ ተስፋ መቁረጥ ትልቁ ምልክቱ ምንድን ነው? ትናንት እንደሆነብህ ወይም እንደሆነብሽ ነገ ይሆናል ነው ተስፋ መቁረጥ ይሄ ነው። ትናንት እንደሆነው ትናንት ወድቀሃል፣ ወድቀሻል፣ የሆነ ነገር ፌል አድርጓል። ስለዚህ ነገርም እንዲህ ይሆናል ብሎ መቀበል፣ እንደገና መሞከር አይችሉም። ተስፋ የቆረጡ ሰዎች እንደገና መሞከር አይችሉም። ስለዚህ ምን እናደርግ? ተስፋ ስንቆርጥ ምን እናደርግ ነው ማድረግ ያለብን? መፍትሄ እኔ አንደኛ ብዬ ማስበው ነገር ምንድን ነው? ይሄ ለምሳሌ ተስፋ ሲቆርጡ ሰዎች እኛ ጋር ለሕክምና ሲመጡ አንድ የምናደርገው ይህ ሲቢቲ የሚባል ቴራፒ አለ። ሲቢቲ ኮግኒቲቭ ቢሄቪራል ቴራፒ ይባላል። ምንድን ነው ሲቢቲ የሚያተኩረው? ይሄ አንሪያሊስቲክ የሆነ ቲንኪንግ በእውነት ላይ ያልተመሰረተ አስተሳሰባቸውን እሱን አውጥቶ ከሱ ጋር ማጋፈጥ ነው ሰዎቹ። ማጋፈጥ ምንድን ነው የምናጋፍጣቸው? እንዴት ነገም ነገ ያንተ ነገር ወይም ያንቺ ነገር ፌል እንደሚያደርግ በምን አወቅሽ? ነገን አላየኸውም። በጣም የሚገርማችሁ ነገር ሰዎች በአንድ ነገር ተስፋ ይቆርጣሉ ግን በብዙ ነገር ግን፣ በህይወታችን የምንኖረው ኑሯችን ራሱ ስንመለከት በተስፋ ነው የምንኖረው። በሆነ ነገር ተስፋ ቆርጠን ይሆናል እንጂ ኑሯችን ራሱ እኮ በተስፋ ነው። ተስፋ ቆረጥኩ ያለው ሰውዬ ያለችው ሴትዮ ራሷ ኢቭን ራሱ ያለችው ራሱ አሁን ራሱ በተስፋ ነው ያለችው። ምክንያቱም ነገ ራሱ ያልተረጋገጠ ያላየነው ነው። ቀን ውስጥ እየሄድን ነው ያለ ነው። በሆነ ነገር ነው እንጂ ተስፋ ይቆረጥ ነው። ሌላ ነገር ደግሞ ተስፋ የምናደርጋቸው ነገሮች አሉ። አንዳንዶቻችን አንዳንድ ሰዎች ግን በአጠቃላይ ተስፋ ቁርጥ አድርገው በሁሉ ነገር። ከዛ በኋላ ግን አደገኛ የሚሆነው ምንድን ነው? በራስ ላይ እርምጃ ወደ መውሰድ ይመጣል ማለት ነው። አሁን ብዙ የምናያቸው እነዚህ ሱሳይድ የሚያደርጉ ሰዎች ተስፋ ቆርጠው ነው። የእኔ ነገር አይቀየርም፣ አበቃ፣ ተደመደመ ብሎ ለራሳቸው ይቀበላሉ ያንን ነገር በቅርቡ አንድ የሰማሁት ዜና አለ እና በሆነ በደረሰበት ሁኔታ መጨረሻውን አላወቀም፣ የነገሩን የደረሰበትን ሁኔታ ከገንዘብ ጋር የተያያዘ ነው። ዜና ላይ ነው ያየሁት። መጨረሻውን አላየም፣ ግን አካሄዱ በቃ እሱ እንደሚፈልገው አልሆነም፣ እራሱን አጠፋ። የሚገርመው ከጥቂት ቀናት በኋላ የዛ ነገር መጨረሻ ግን እሱ እንደሚፈልገው ነው የሆነው ምን እሱ እንደሚፈልገው ማለት ምን ማለት ነው እንደፈራው አልሆነም እንዲህ ቢሆን ኖሮ ብሎ ፖዚቲቭሊ እንደጠበቀው ነበር የሆነው እንደፈራው አልሆነም ግን እሱ የወጡ ከሁለት ቀን ነው ከሶስት ቀን በፊት አልፏል እሱ ኔጌቲቭሊ ነበር ያሰበው ይበላሻል ብሎ ነበረ ከሁለት ቀን በኋላ የዛ ሁኔታ ግን ሳይበላሽ ይቀር ማለት ነው አንዳንድ ጊዜ ትናንትና እንደሆነ ሁሉ ነገም ይሆናል ብለን ነው። ተስፋ መቁረጥ ማለት ይሄ ነው። ትናንት ስለ ተበላሸ የኔ ነገር ነገም ይበላሻል ብለን ነው የምናስበው። ግን ይሄ አሁን በእኛ በሲቢቲ ማለት ነው በኮግኒቲቭ ቢሄቪር ቴራፒ አንሪያሊስቲክ ይባላል። ምክንያቱም ስለ ነገ ማንም አያቅማ ማንም አያቅማ ስለ ነገ ምንም አይነት ማንም ሰው የትኛውም ሳይንቲስት የትኛውም ሀብታም ከሁለትና ከሶስት ደቂቃ በኋላ ምን እንደሚሆን አያቅም። ስለዚህ ብዙ ሰዎች ተስፋ የሚቆርጡት ተስፋ መቁረጦች ብዙ ጊዜ ስለማያውቁት ነገር ነው። በቃ በትናንት ላይ ተመስርተው ነው ተስፋ የቆረጡት። እንዲህ ይላሉ ተስፋ ሲቆርጡት፣ ይሄማ እናንተ ይሄንን ስትሉ ቀላል ነው ይላሉ። ለእናንተ ቀላል ነው ስላልደረሰብህ ነው። ግን እውነት ለመናገር ብዙ ሰዎች ተስፋ በሚያስቆርጥ ሕይወት ውስጥ ያለፉ በዙሪያችን አሉ። ዛሬ ግን ያ ነገር ሁሉ ተቀይሮ እነሱ እንዳሰቡት ላይሆን ይችላል። ሜቢ እኛ ያሰብነው በዚህኛው መንገድ ሊሆን ይችላል። ሜቢ ላይፍ ደግሞ ሕይወት ደግሞ በዚህኛው አይደለም። ያንተ ያንተ ይሄኛው ሳይሆን ይህኛው ነው ብሎ ወስዶን ይሆናል። እኛ አሁን ጊዜ ችግራችን ተስፋ የምንቆርጠው እኛ በዚህኛው ብቻ ነው የምንፈልገው በዚህ ካልሆነ አለቀ እንላለን። ላይፍ ደግሞ አይደለም አንተ ነህ እንጂ በዚህ ያልከው ያንተ በዚህ ነው ይለናል። እኔ ለምሳሌ እዚሁ አሜሪካን ሀገር በሶስት ዶክተሮች መውለድ አትችለም ተብዬ ነበረ። እዚሁ አሜሪካን ሀገር መውለድ አትችልም ተብዬ ምርመራ ተደርጎልኝ፣ እዚሁ ምርመራ ተደርጎ በቃ አትችልም። ዛሬ ግን ሶስት ልጆች አሉኝ የራሴ ተስፋ ቆርጬ ነበር። በቃ መውለድ አልችልም ብዬ ግን ያው ሶስት ልጅ አለው። ብዙ ሰዎችን በዙሪያችን ትጠይቁ። አሁን ከዚህ ቀጥሎ ጥቂት አንድ፣ ሁለት፣ ሶስት ቪዲዮ ታያላችሁ። ተስፋ ባለ መቁረጥ ራሳቸውን ተቀብለው ምን ላይ እንደደረሱ፣ እንዴት እንደኖሩ እነዚህን ሰዎች እንመልከት። አንዳንዶች ሙሉ አሁን መንገድ ላይ ስንሄድ የእኔ ቤት ሰዎች ሳንቲም ሲለምኑ አንዳንዱ ምንድን ነው የምንለው? ሙሉ እጅና እግር አለህ ሰርታ ትበላ ምንላለን እያቸው። እነዛ ሰዎች ሙሉ እጅና እግር አላቸው ሰርቶ አይበሉም፣ ግን ተስፋ ያስቆረጣቸው የሆነ ነገር ይኖራል። አንዳንዱ ደግሞ ቅድም እንዳየነው ቪዲዮ እንደዛ አይነት በሙላት ሳይፈጠር የጎደለ አካል ይዞ ግን ራሱን ደግሞ ተቀብሎ እንደዚህ ይኖራል ማለት ነው። ስለዚህ ተስፋ የሚያስቆርጡን ነገሮች ስን ስናይ እነዚህ ደግሞ ተስፋ ያልቆረጡ ሰዎችን ማየት ደግሞ አለብን። ምክንያቱም ምንም ይባላል ባባላለ ጫማ የለኝም ብዬ ሳለቅስ እግር የሌለው ሰው አይቼ ተጽናናሁ ይባላል። እኛ አንዳንዴ የምናለቅሰው ነገር ሌሎቹ ጭራሹንም ደግሞ እኛ ለጫማ ነው የምናለቅሰው፣ ሌላኛው ደግሞ እግርም የሌለው ይኖራል ማለት ነው። ስለዚህ ተስፋ ስንቆርጥ ሌላ የባሰ ሰው ደግሞ አለ፣ ያንን ማየት አለብን ማለት ነው። ሌላኛው ደግሞ መፍትሄ ምንድን ነው? ቅድሜ እንዳልኳችሁ ቅድሜ ያልኳችሁ ስለ ነገ ምንም የምናውቀው ነገር የለም። ምንም አይነት አሹራንስ ማስረጃ የለም። ስለ ነገ የሚያውቅ እግዚአብሔር እንጂ እኛ ምንም አናውቅም። ብዙ ሰዎች አሉ። ዛሬ ላይ አበቃልኝ ብሎ ተደመደመ ብሎ እኔ እኔ ጋር ካውንስሊንግ የመጡ አንገታቸው ውስጥ ገመድ አስገብተው ገመዱ ተበጥሶ በቅርብ የነገረኝ ሰው አለ። አንገት ውስጥ ገመድ አስገብቶ ገመዱ ተበጥሶ ወደቀ። በሆነ ነገር ተስፋ ቆርጦ ወደቀ። ልክ ሲወድቅ ጎረቤት የሆነ ነገር ድብ ምናምን ሲል ጎረቤት ሰምቶ ሮጦ መጥቶ አወቁ። ራሱ እንዲያጠፋ እንደነበረ ተያዘ፣ ሆስፒታል ገባ። ከሆስፒታል ሲወጥ፣ ሁሉ ነገር ታሪክ ተቀይሮ ቤተሰብ መስርቶ ዛሬ ጥሩ ኑሮ ይኖራል። በቃ ራሱ ውስጥ አንገቱ አስገብቶ ጨርሶ ማለት ነው ያለቀለት። ስለዚህ በህይወታችን ውስጥ አለቀ፣ ጨለፈ፣ በቃ ስንል ይሄኔ ያ ቀን ታሪካችን ለመልካም የሚቀይርበት ይሄኔ የመጨረሻ ቀን ሊሆን ይችላል፣ አናውቅ። በቅርቡ ትሬኒንግ አድርጌ የነበረ በመስሪያ ቤታችን እና ትሬኒንጉ ስለ ሱሳይድ ፕሬቨንሽን ራሳቸውን የሚያጠፉ ሰዎች እንዳያጠፉ ምን እናደርግ ነው እና የመጨረሻ ተብሎ በሪሰርች ወይም ስታዲ ተብሎ መጨረሻ ላይ ተደረሰበት የተባለው ጥናት ለሰው ልጆች ራሱን ሊያጠፋ ላለ ሰው ኪኒን አደለም የሚያስፈልገው ብር አይደለም። ይሄኔ ብር አለው እኮ ራሱን ሊያጠፋ ያለው ሰው። እውቀትም አይደለም። ይሄኔ ያለው እውቀቱ ራሱን ሊያጠፋ ላለ ሰው መጨረሻ ሊሰጠው የሚገባው ተስፋ ነው። ተስፋ ደግሞ ከየት ይመጣል? ተስፋ እንግዲህ ኪኒን አይደለም በየሱቅ አይሸጥም። ስለዚህ እግዚአብሔርን ተስፋ ማድረግ ነው። ለኛ ሕዝብ ደግሞ ለኢትዮጵያ ሕዝብ ደግሞ ይሄ የሚነገር ነገር አይደለም። በሃይማኖት እኛ እንታመም እግዚአብሔር አለ ነው የምንለው። አሁንም ቢሆን እግዚአብሔር አልተውቀም። በተለያየ መንገድ ተስፋ የቆረጣችሁ ሰዎች የእናንተ ነገር ያውቃታችሁ። እውነት ነው፣ ሰው ደካማ ነው። ሰው ማአት የሚያቅተን ነገር አለ መዓት እኔ አሁን እዚህ ስለእናንተ ስለ ተስፋ መቁረጥ አትቁረጡ ብዬ እናገራለሁ እንጂ ከዚህ ሴኮንድ በኋላ እኔም ራሴ አላቅ። ግን ተስፋ ነው ማድረግ እግዚአብሔር ይረዳኛል በቃ የሚከብደን ነገር አለ በህይወት ውስጥ ሁሉን የሚችል ሰው የለም። ሮቢን ዊሊያምስ ትዝ ይላቸዋል። ሮቢን ዊሊያምስ የሚባለው የታወቀው አክተር ሆሊውድ፣ ሚስ ዳውት ፋይርን ሆኖ የሰራው ማለት ነው። እሱ በቅርብ ነው ቤት ውስጥ በራሱ ቀበቶ መኝታ ቤት ውስጥ ነው እራሱን የሰቀለው። እና ጽፎ የጻፈው ጽሁፍ ሲገኝ ሊሞ- ከመሞቱ በፊት በቃ ተስፋ ቆረጥ ነው ያለ። ሆሊውድ ነው እኮ ሀብታም ቢሊዮነር ነው። ቤቱ ራሱ ሀምሳ ነው ምናምን ሚሊዮን ዶላር ቤት ነው ያለ። ከሞተ በኋላ ልጆቹ ሲሉ አይወስ ሆፕለስ ነው ያለ። ሰው ተስፋ ሲያጣ እንኳን ለሌላው ሰው አይደለም ለራሱም በቃ ህይወታችን ዚሮ ይሆናል። በቃ ሰው ተስፋ ሲቆርጥ ህይወቱ ምንም ነገር ዜሮ ይሆናል። በቃ ዜሮ ምንም ነገር ከምንም ነገር በቃ ከምንም ነገር አይሻልም። ሚዛን ላይ ራሱን ሲያስቀምጥ ዜሮ ነው የሚመዝነው። ነው ተስፋ መቁረጥ መጥፎነቱ ይሄ ነው። ዜሮ ያደርገናል። በቃ ምንም ዋጋ የለም፣ ዋጋ የለም፣ ዋጋ የለሽም አለቀ። ግን አይደለም በ ለጊዜው፣ ለቅጽበት ለመጡ ፈተናዎች ወይም በተለያየ መንገድ የደረሱበት ሁኔታዎች የእኛ ሚዛን ሊሆኑ አይገቡ። የእኛ ሚዛን ሊሆኑ አይገቡ። ተስፋ እናድርግ። አእምሯችንን መቀየር አለብን። ነገ እንደ ትናንት አይደለም። ምክንያቱም አላየነው፣ ስላላየው ነገር ሰው እንዴት አድርጎ ነው አፉን ሞልቶ መናገር የሚችለው? ይሄ ነው ኮግኒቲቭ ቢሄቪዮራል ቴራፒ ሲቢቲ የምንሰጠው ይሄ ነው። በቃ ምንም ይሄ አንተ አልክ ትናንት በደረሰበት ሻዋማ መከራ እና ችግር በደረሰብሽ ምክንያት በዛ በተለያየ ምክንያት በህይወታችሁ ላይ በደረሰ ሁኔታ ይህንን ውሳኔ ወሰንኩ ወሰንሽ እንጂ እውነት መቶ በመቶ ማስረጃ ሊሆን አይችልም። ይሄ ማስረጃ ሊሆን አይችልም። ምክንያቱ ስለ ነገ ምንም ህይወት ደግሞ ወደዚህ ነው እንጂ ወደዛ አይሄድም። ህይወታችን ወደፊት ወደዚህ እንጂ ወደዚያ ወደ ኋላ አይሄድም። ስለዚህ ወደዚህ ስንሄድ ያላየነው ቀን ነው ያለው፣ ያላየነው ነገር ነው ያለው፣ ምንም ያየነው ነገር የለም። ስለዚህ we have to try መሞከር አለብን። ስለ ተስፋ መቁረጥ ይሄንን ነው የምላቸው። በተረፈ አውቃለሁ ብዙም እያንዳንዱን ሁኔታዎች ሊነቅ ሊነካ ላይሆን ይችላል፣ ግን ሜቢ part 2 ልቀጥል እችላለሁ። አመሰግናለሁ።